አቤት እንደ አበሻኮ ለማሽቃበጥ ለማሽቃበጥ። እኔ እንጃም የዜድዎ ማሽቃበጥ የምር በጣም በእርግጥ በነገራችን ላይ ዜድ በጣም የዋህ ሰው ናትና በእነሱ መገናኘት የእሷ ማሽቃበጥ እኔ እንጃ ቲክቶክን ጠልቅልቅ አርገዋለች። ሰላም ጤና ይስጥልን። የሀሴት ሚዲያ ተከታታዮች እጅግ በጣም ደስ የሚል ነገር ይዤላችሁ መጥቻለሁ። እስከ መጨረሻው አብራችን እንድትኮኑ በአክብሮት ጋብዛችኋለሁኝ። እንግዲህ ዜድ ኬክ በመቆረስ እንዲሁም በቲክቶክ ጓደኞቿን በመጋበዝ የደዚህንና የዚህን ወጣት ልጅ እንግዲህ ደስታ እየገለጸች እየዘለለች ትገኛለች ማለት ነው። በጣም ደስ የሚለው ነገር እንግዲህ ኬክ እየቆረሰችላቸው ነበረ። ደስ በሚለው ነገር ያው የተዋደደ ሰው ሲገናኝ ደስ ይላል። ሁሉም ደስታ ነውና ግን ለስራ ካልሆነ ለፍቅር ከሆነ በጣም ደስ ይላል። ይመስለኛል እንግዲህ አፍቃሪና ተፈቃሪ በአንድ ላይ ሲገናኝ በጣም ደስ ይላል። ደስታዋ ለሁሉም ለሚዲያ ተቀን ተከታዮቿ ላይቭ እየገባች ተገናኙ ኮ ቀለበት አሰሩ እራት ተገባበዙ እያለች በጣም እይንትን እያለች ነበረ። የሰው ደስታ አንዳንድ የሚያስደስተው ሰው መልካም ሰው ነው። እና ያው መልካም ትመስላለች ዜድዬ መልካምነቷን ማየቶ እንግዲህ እሷም ብዙዎቹ አሌክስን አፍቅራ ምናምን እያሉ ሲሏት ስለነበረ ዛሬ ደግሞ አሌክስ የሚወዳትን የሚያፈቅራትን እንደዚህ ዜና አግኝቷል ማለት ነው። መልካም እንግዲህ የመንተባተብ ጊዜ ብለናል። ሁለታቸውም እንግዲህ ይንተባተባሉ። እየተንተባተቡም እየተግባቡም እንግዲህ መልካም የህይወት የትዳር የፍቅር ጊዜ ይሁንላቸው እንላለን። ዜድ በደስታ የምር የምታነሳውን የምታጠናውን የምትጥለው እንትን ያለችው በእርግጥ ሰው ከተዋደደ ምንም ምንም አያግደው። ባለፈው እንግዲህ ብዙ ተቃውሞ ደርሶ ነበረ፣ ከትልልቅ ሚዲያዎች ላይ ደርሶ ነበረ። አያ ፈቅራትም፣ ብቻ ሊጎዳት ነው። እናቷ አድረስ አድርሰው ነገሮችን እያበለሻሹ ነበር። እንግዲህ ዴስ ዋሽንግተን ደሴት ሄዳ ተገናኝተዋል ማለት ነው። በጣም ደስ ይላል። እንግዲህ መልካም ብለናል። እኔ የገረመኝ የዜድ ማሽቃበት ወይ የዜድ እኮ እንዴት እንዴት እንዲያረጋት የምታነሳው በቃ እየዘለለች የተቀመጠችበት ኩርስ እስከሚከዳት ድረስ። እንደው አንዳንዴ መልካም ነው ለሰዎች መልካም መመኘት፣ በጣም ደስ ይላል። መልካም ዕድል ብለናል። አሌክስ በጣም ተደስቷል። እንደዚህ በጣም አፍራለች ማለት ነው። እኔ በጣም የምናደደው ነገር ራቆታቸውን የሚሄዱ ሰዎች በጣም ነው የሚገርሙኝ። አሁን ማን የሞት እስኪ የሚያምር ነገር ለብሳ ብትሄድ ምናለ? እንደዚህ እንዲሁ እንዲሁ ከታችን ድረስ እንዲሁ ባዶዋን ሄዳ እንዲሁ በአደባባይ። አረ ምን አይነት ጊዜ ላይ ደረስን? ሀያ አንደኛው ክፍለ ዘመን የራቆት ክፍለ ዘመን ቢሉት ነበር የሚሻለው። እና ወላይ ስልጣኔ ራቆት በመሄድ ወይም ልብስና ውልቆ በመሄድ አይደለም። ስልጣኔ መሰልጠን ማለት በአእምሮ ከፍታ ማገኘት መማር፣ ማወቅ፣ ለሰዎች መድረስ ነው እና ብዙዎቹ ግን ስልጣኔ ብለው የሚያስቡት ራቁታቸውን በሚሄድ ልብሳቸው ነው ለቀው በመሄድ የቆራራጭ ልብስ በመልበስ ነው። ለማንኛውም ዴዝ እንዳጀማመርሽ አለባበስሽን አስተካክይ ዜድዬ። እንግዲህ መልካም የደስታ ጊዜ ይሆንልሽ። ተጋቡ እኮ ተገናኙ እኮ የምትለው ራሱ ጠፍቶባት ተገናኙ ተገናኙ፣ በቃ ዜድ። ያው እብድን አታቃላችሁ፣ ምርጥ እብድ፣ መልካም እብድ ማለት ነው። ለማንኛውም የሰው ደስታ የመስደስታች ላይክ እያረጋችሁ እኔንም ሀሴት ሜዲያል። ከፍ አድርጎኝ ማለት ነው። ወዳችኋለሁ። በአዲሱ በትልቁ ቻናል እስከመመለስ ለዚህ በዚህ እንግዲህ ሰብስክራይብ ማድረጋችሁን አትርሱ። አብራችሁ ስላላችሁ ከልብ ነው የማመሰግነው። የሰው ደስታ ደግሞ የሚያስደስታችሁ የደስታቸው ተካፋይ ሆኖላለሁኝ የተዋደደ ሰው የምር ሲገናኝ በጣም ደስ ይላል። ስንቶቻችን የምንወደውን ሰው ሳናገኝ ብዙ ጊዜ እየደከመን እየተጎዳን ሌላ ማፍቀር ሌላ መውደድ ሌላ ማግባት እስከያልቻልንበት ሁኔታ አለ እና ደግሞ እንደዚህ ተዋደው ሲገናኙ ደስታቸውን ልና እንትልንልላቸው ይገባል ማለት ነው አብረነ